የኤስቴቫኦን ጉዳይ አድማጮቻችንም ብዙ አስተያየቶች እየሰጡበት ነው፣ እንመልከተው። በዚህ የውድድር አመት ቼልሲ ያው የቼልሲ ተጫዋች የሆነው ከዚህ ቀድሞ እንደነበር ይታወቃል። ነገር ግን የቼልሲ ተጫዋች ሆኖ ደግሞ ወደ ብሪጅ ከመጣ በኋላ አስደናቂ ተጫዋች መሆኑን እያሳየ ነው የምንገኙ የፕሪሚየር ሊግ ፔስ የከበደው አይነት ተጫዋች አይመስልም አይደለ። ኃላፊነት ለመውሰድ የማይፈራ የፍጹም ቅጣት ምቶችን ለመምታት የማይፈራ እንደ ቼልሲ ባለ ትልቅ ታሪክ ባለው ቡድን ውስጥ መለያ ያልከበደው ተጫዋች ሆኖ በተደጋጋሚ እየተመለከት ነው ነው ያው የቼልሲን ጨዋታ ለመመልከት ሌላ ምክንያት የሚሆን ነው አይደል? ገለልተኛ ደጋፊዎች፣ ምክንያቱም የሚሰራቸው አብዶዎች አሉ። እሱ ራሱ በቂ ነው። ሌላ ገለልተኛ ሆኖ የቼልሲን እግር ኳስ ለመመልከት ራሱ እናንሳዊ ነን ጉዳይ ልክ ነው። የኤስቴቫኦ በቀደም ደግሞ ለብራዚል ብሔራዊ ቡድን በኤምሬትስ የተደረገ ጨዋታ ላይ ጎል አስቆጠረና ከሴኔጋል ጋር በነበረው ጨዋታ ለብራዚል ብሔራዊ ቡድን መጫወትም ብዙ እንደማይከብደው ያስቶሪድ የሆነ አምስት የአለም ዋንጫዎች ያሸነፈ መለያ እና በዛ ባንዲራ ስር መጫወትን ብዙ እንደማይከብደው አሳየ። ምክንያቱም ይሄ አራተኛ ጎሉ ነው ለ18 ዓመቱ ብቻ ነው አራተኛ ጎሉ ነው ለብራዚል ብሔራዊ ቡድን ያስቆጠረው እና ከጨዋታው በኋላ ካርሎ አንቼሎቲ ቼልሲም ብራዚልም እድለኞች ናቸው፣ እግር ውስጥ ምታት ያለ አስደናቂ ጎሎች መጨረስ የሚችል የፊኒሽንግ ችሎታ ያለው በቴክኒክ ሀብታም የሆነ ተጫዋች ስላላቸው ቼልሲም ብራዚልም እድለኞች ናቸው የሚል አስተያየት ሰጡ። አሰልጣኙም ተጫዋቹም ከጨዋታው በኋላ በጣም ትሁት ነው። አባቱ ፓስተር ነው። ስለዚህ ብዙ ጭምት ቢሆን ትሁት ቢሆን ብዙ ላይ ያስገርም ይችላል። ቤተሰቡ አንድ እኔ እንዲያውም ያለው አድቫንቴጅ የሚመስለኝ የቤተሰቦቹ ታሪክ ነው በጣም ትሁት ከሆነ ቤተሰብ የተገኘ ነው። አንዳንድ ተጫዋቾች በዚህ እድለኞች አይደሉም፣ ምክንያቱም ይሄ እድሜ ጋይዳንስ የምትፈልግበት እድሜ ነው። አስራ ሰባት አመት አስራ ስምንት አመት እንደዚህ ገና ስለ ህይወት ሁሉንም ነገር አውቆ ስላልጨረሰ ማለት ነው። በጣም እድለኛ ነው በዚህ። ይመስለኛል ኔይማር ወይ ላሚን ያማል፣ እንደዚህ አይነቶች ተጫዋቾች በዚህ በኩል በትክክለኛውን አቅጣጫ የሚመራ ቤተሰብ እንደነበራቸው እርግጠኛ አይደለሁም። በምናያቸው አንዳንድ ምልክቶች፣ በምናውቃቸው ታሪኮች የተነሳ ግን ስለ አንቸሎቲ ሲናገር ፈጣሪ በህይወቴ መንገድ ላይ ያስቀመጠው ብሎ ያደንቃቸዋል እሳቸውን። ምክንያቱም ስንት ተጫዋቾችን ስታር አድርገዋል እና በብሔራዊ ቡድን ደረጃ ቢሆንም በየቀኑ ባላገኛቸውም ግን በእኔ መንገድ እንዲህ አይነቱን አስደናቂ አሰልጣኝ እንዲህን አይነት ግሩም ሰው አጭር ጊዜ ቢሆንም ግን ብዙ አዳዲስ ነገሮች የሚያስተምረኝ ብዙ ምክር የሚሰጠኝ ብሎ አደነቃቸው ነው። ሁለቱም እንግዲህ በቀደም ሲደናነቁ አየን። በአንቸሎቲ ስር ነው ለመጀመሪያ ጊዜ በሀገሩ በብራዚል ሜሲኖ እየተባለ ከሜሲ ጋር ቢነጻጸርም ከሌሎች ታላላቅ ብራዚላውያን ተጫዋቾች ጋር ለንጽጽር ቀርቦ ብንሰማም ግን በካርሎ አንቸሎቲ ስር ነው ለመጀመሪያ ጊዜ ለብራዚል ብሔራዊ ቡድን መጫወት የጀመረው። አሁን ቼልሲን ማድነቅ አለብን፣ ምክንያቱም የቼልሲ ሁሉም ዝውውሮች ትልቅ ግብ ያላቸው ናቸው ለማለት ያስቸግረኛል። አንዳንዶቹ ማለት በገፍ ስለሆነ ብዙ ዝውውሮች የሚፈጸሙት፣ ለፔሳር ተብሎ የሚፈጸም ዝውውር ይኑር፣ ለፕሌየር ትሬዲንግ ተብሎ የሚፈጸም ዝውውር ይሁን፣ ለመልታይ ክለብ ለስትራስቡር ለማዋስ ብለው የሚያመጡ ተጫዋች ይኖር፣ ለሂሳብ መዝገብ ማመጣጠን ተብሎ የሚመጣ ዝውውር ይኑር፣ አላውቅም። ብዙ እንግዳ ዝውውሮች ያደርጋሉ። እንደምታውቂው፣ የኤስቴቫውን ጉዳይ በተመለከተ ግን አስበውበታል። አሁን የቼልሲ ደጋፊዎች ስሙ ኤስቴቫኦ አይደለም፣ ኤስቴዋው ማለት ጀምረዋል። በቃ ብዙ የዋው ፐርፎርማ ብቃቶችን ስለሚያሳይ፣ በቀደም የሴኔጋል ተከላካይ የሆነው ሙሳኒያኪቴ ምን አለ? በማጥቃት በጣም አግሬሲቭ የሆነ ተጫዋች ነው፣ ደግሞ እጅ አይሰጥም። በጣም አስገርሞኛል። የተለየ ግራግር ያለው ተጫዋች ነው፣ ደግሞ የባላጋራ ቡድን ተጫዋች የሚያልፍበት ቴክኒክ ጥቂት ቪኒንም ያስታውሳል። ጥሩ ተጫዋች እንደሚሆን እርግጠኛ ነኝ። ኢጎ ሁሉ አለው እኮ አለ እንደ ጥሩ እንትን ያየው ምክንያቱም የጨዋታውን የመጀመሪያ ጠብ የጀመረው እርሱ ነው የሚል አስተያየት ሰጠ። ስለዚህ በአስራ ስምንት አመቱ ቢሆን ኮንፍሮንቴሽናል ለመሆን ጠብ ውስጥ ለመሳተፍ ችግር የሌለበት ተጫዋች ነው አለ። ጠበኛ ነው ሳይሆን ግን አያስፈራውም፣ ጠብ ውስጥ መግባት ካለበትም አይነት ነው። ስለዚህ ቼልሲ ቀድሞ ያሰበበት ዝውውር ነው ና አሁን ሌሎቹን ብዙዎቹን ዝውውሮቻቸውን ካየሽ የቼልሲ ወጣት በሱ ዕድሜ ያሉ አስራ ሰባት አመታቸው የፈረሙ ተጫዋቾችን ካየሽ በውሰት የመስጠት ዝንባል ያሉ አንድሬ ሻንቶሽን አሁን ከኬንድሪ ፓይዝን ሌሎች ተጫዋቾችን ወደ ስትራስቡርግ በውሰት ይልካል። ይሄኛውን ግን ሲያስፈርሙት ጀምሮ ልክ በፊፋ ህግ አህጉር ተሻጋሪ ዝውውር ለማድረግ ከላቲን ወደ አውሮፓ ለመሄድ በትንሹ እድሜሽ አስራ ስምንት አመት መሆን አለበት። አስራ ስምንት አመት እንደሆነው ኖቼልሲ ተጫዋቹን ያመጣው ና ወደ ዋናው ቡድን ያካትተው እሱ ብቻ ሳይሆን ከአሁኑ አስራ ስድስት ጨዋታ አድርጓል ነው የሚሰጠው አድናቆት የሚገርም ነው። ሁን ባለፈው ዦሬል ሀቶ የቼልሲው አዲስ ተከላካይ ከላሚኒ ያማል ጋር ነው ያነጻጸረው። አሁን በክህሎት ደረጃ እና በዚህ እድሜ ሲጫወት በሚያሳየው ብስለት ከላሚኒ ያማል ውጭ ሌላ ተጫዋች አእምሮ ላይ አይመጣም የሚል አስተያየት ሰጠነ። ግን ሌላ ያስደነቀኝ ነገር ልንገርሽ፣ ገብርኤል መጋላይሽም ሲያነሳው ነበር በቀደም ከብራዚል መውጣት በዚህ እድሜ አዲስ ቋንቋ፣ አዲስ የአየር ጠባይ፣ አዲስ የእግር ኳስ አይነት መላመድ በዚህ እድሜ በጣም አስቸጋሪ ነው እና ያንን አዳብት ያደረገበት ፍጥነት ያስደንቀኛል ብሏል። የኤስቴቫኦን ጉዳይ እያነሳ ነው የምንገኘው። አዎ የኤስቴቫኦን ጉዳይ እያነሳን ነው። ሳ እና ብዙ አድናቆቶች በቅርብ ጊዜ እየተሰጡት ነው። ጆሬል ሃቶ ያለውን እያነሳው ነበር። በብራዚል ሜሲንሆ ተብሎ ይደነቅ ነበር እዛ በነበረበት ጊዜ ነው። አይደለም አንድ ፕሮግራም ሰርተን የነበረው ስለዚህ ተጫዋች። ወደ ቼልሲ ከመጣ በኋላ ደግሞ ከአንድ ሌላ ትልቅ ተጫዋች ጋር እየተነጻጸረ ነው፣ ከኤደን ሃዛር ጋር እየተነጻጸረ ነው። ሁለቱ ተጫዋቾች በተለያየ ቦታ ነው የሚጫወቱት። ሃዛር በአብዛኛው በግራ በኩል፣ አሁን ደግሞ አሰልጣኝ ማሬስካ ይሄንን ወጣት አስደናቂ ብራዚል የሚጠቀመው በቀኝ በኩል። ሁለቱም ግን ከክንፍ የሚነሱ ተጫዋቾች ናቸው። የቼልሲ ደጋፊዎች ለምን በሀዛርና በኤስቴቫኦ መካከል መመሳሰል አለ ብለው እንደሚያምኑም ግን ይገባኛል አ ሀዛር በጣም በወጣትነቱ ነው ከሊል ወደ ቼልሲ የመጣው። ይሄኛውም ከዛም የበለጠ ወጣት፣ የበለጠ ታዳጊ፣ የበለጠ ለጋ በሆነ እድሜ ነው ወደ ቼልሲ የመጣው። ግን በተለይ ክሎስ ኮንትሮላቸው ይሄ ሀዛርን አንድ የምንወድበት ምክንያት አለ አለ ለምሳሌ ከቼልሲ መጀመሪያ አካባቢ በጣም ወደው የነበረ ተጫዋች ጀንፍራንኮ ዞላን ዞላ ከጣሊያን እንደመጣ እንዲያውም አስታውሳለሁ ሮማን አብራሞቪች ቼልሲን በገዙ ሰሞን ከዛ ወይ አንድ አመት ቀደም ብሎ እርግጠኛ አይደለሁም የቼልሲ መቶኛ አመት ይከበር ነበር እና የቼልሲ የመቶ አመቱ ወይም የክለቡ ታሪክ የምን ጊዜም ምርጡ ተጫዋች ማን ነው የሚል ምርጫ ተደርጎ ጃን ፍራንኮ ዞላ ነበር የተመረጠ አሁን ከዛ በኋላ ምርጫ ቢደረግ ዞላ አንደኛ የሚሆን አይመስለኝም ምክንያቱም የቼልሲ ታሪክ ተቀይሯል ከሁለት ሺ ሶስት በኋላ ሮማን ከመጡ በኋላ ትልልቆቹን ዋንጫዎች አሸንፈዋል። ስለዚህ ቴሪ፣ ላምፓርድ፣ ድሮግባ አይነት ትልልቅ ተጫዋቾች ራሱ ሀዛርድ ግን ያኔ ዞላን እንወደው የነበረው ቼልሲ የሚያሸንፍ ቡድን ስለነበር አይደለም። ልክ ነው ኤፋ ካፕ አሸንፏል ይመስለኛል፣ እና ኤፍኤ ካፕ አሸንፏል። በዚያ ዘመን ግን የቼልሲ በጣም የዋንጫ ዘመን አልነበረም። የዞላ ዘመን ዞላ የሰዎች ሊና ውስጥ የሚቀረው በማዝናናቱ ምክንያት ነው፣ በኤስቴቲክ ኳሊቲው ምክንያት ነ። እና ሀዛርድ ደግሞ ብዙ ዋንጫ ያሸነፈ ተጫዋች ነው፣ ምንም ጥያቄ የለውም። ፕሪምየር ሊጎች አሸንፏል እና በእነዛ ድሎቻቸው ውስጥ መሪ ተጫዋች ነበር። ሁለት ሺ አስራ አምስትም ሁለት ሺ አስራ ሰባትም ሲያሸንፉ ሌሎችም ዋንጫዎች አሸንፏል። እሱ ማዝናናትን ከውጤት ጋርም የጨመረ ተጫዋች ነው። ስለዚህ ቼልሲ ደጋፊዎች እንዲህ አይነት ተጫዋቾች ነበሯቸው በታሪካቸው። አሁን ኤስቴቫውም ልክ እንደዚህ አይነት ይመስላል። ለምን ይህን እንላለው? ኤንዞ ማሬስ ከምን አለ አንደኛ እድለኛ ነኝ አለ፣ እንዲህ አይነት ተጫዋች በማሰልጠን ስለ አስራ ስምንት ተጫዋች ብዙ ጊዜ ስለ አስራ ስምንት አመት ልጅ እንደዚህ አትም ብዙ ጊዜ ስለ ሀያ ስምንት አመት ብዙ ገድል ስለ ፈጸመ ተጫዋች ለቲት ይችላል። ስለ አስራ ስምንት አመት ተጫዋች ግን እኔ እሱን በማሰልጠኔ እድለኛ ነኝ አለ። ና ግን አንድ ወሳኝ ነገር ተናገር። እኔ እንደ ኤስቴቫኦ አይነቶቹ ተጫዋቾች እግር ኳስን እንድንወድ ምክንያት የሆኑ ተጫዋቾች ናቸው እላለሁ። አንቼሎቲ እንዳሉት በእግራቸው ውስጥ ምትሃት ያላቸው ተጫዋቾች ኳሱን ለሱ በሰጡት ምታያቸው ተጫዋቾች አሉ። የሆነ ነገር ያደርጋልና ከእኛ ሀሳቤ ውጪ ከእኛ ግምት ውጪ የሆነ የሆነ ሰርፕራይዝ ያደርገናል ብለን እንድንገምት የሚያደርገን ነው። እግር ኳስም የምናየው ለዛ ነው። ለዚህ ነው ማሬስካም፣ ሰዎች የስቴዲየም ቲኬት የሚገዙት የቲቪ ሰብስክሪፕሽን የሚገዙት ለኤስቴቫኦ አይነት ለፓልመር አይነት ተጫዋቾች ሲሉ ነው ብሏል። ከሁሉ በላይ ግን ይሄንን ቴክኒኩን ችሎታውን እናውቅ ነበር፣ ብዙ አልገረመኝም። ግን አይደለም ወደ እንግሊዝ ወደ ስፔን ሄደው እንኳን ምሳ ቪኒሽስ በአንድ ጊዜ ሪያል ማድሪድ ጠቃሚ ተጫዋች ሆኗል። መጀመሪያ ኮ የካስቲያው ተጫዋች ነው የነበረው። እንዲያውም ሎፔቴጊ ጭራሽ ለአውሮፓ እግር ኳስ የፉክክር ደረጃ ተዘጋጀ አይደለም ብለው አምነው ስለነበር ሳንቲ ሶላሪ እስኪመጣ ድረስ በጣት የሚቆጠሩ ጨዋታዎችን ነው ለሪያል ማድሪድ ያደረገው። አሁን ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። ልክ ነው፣ ግን ጊዜ ፈጅቶበት ነበር። ሊያውም በአየር ጠባይና ምናልባት በቋንቋን በምንም ምክንያት ከብራዚል ወደ ስፔን የሚደረግ ሽግግር ከብራዚል ወደ እንግሊዝ ከሚደረግ ሽግግር የቀለለ ነው ተብሎ ይታሰባል። ግን ቶሎ አልተሳከለት። ሮድሪጎ ረጅም ጊዜ መጠበቅ ነበረበት የሪያል ማድሪድ ጀማሪ ለመሆን። የዝውውሮቹ ባህሪ ተመሳሳይ ስለሆኑ ቀድሞ አሬንጅ የተደረጉ ዝውውሮች ስለሆኑ ኤስቴቫውም ከዝውውሩ አንድ አመት ሁለት አመት ቀደም ብሎ የፈረመ ነው። ቪኒሽስ ና ሮድሪጎም ለሪያል ማድሪድ ልክ እንደዚሁ በአስራ ስድስት አመታቸው ነበር የፈረሙት። ለእነሱም ቀላል አልነበርም። ይሄኛው በእንግሊዝ በዚህ ፍጥነት መልመዱ ነው የበለጠ አስገራሚ የሚያደርግ። በቶሎ ነው የለመደ። አንዳንድ ቁጥሮቹንም ስታይ አሁን አስራ ስድስት ጨዋታ ተጫውቷል። ያው አሰልጣኙ እየተጠነቀቀለት ማለት ነው፣ የደቂቃውን ዶዝ እየተጠነቀቀለት። ለቼልሲ ደጋፊዎች ለምንድነው ከዚህ የበለጠ የማይሰለፈው? ላሚን ያማል ብዙ እየተጫወተ አይደለም እንዲህ በባርሴሎና ወይም ዴዚሪ ዱዌይ በፓሪስ ሳን ጀርማን ብዙ መሰለፍ አለበት የሚሉ አሉ። እኔ ማሬስካ ተጫዋቹን በያዘበት ጥንቃቄ ጥሩ ውሳኔ ነው የምለው። ቴምፕቴሽን አለ፣ ምርጥ ተጫዋች ሲሆን ቶሎ ቶሎ ማሰለፍ ትፈልጊያለች፣ በእያንዳንዱ ጨዋታ ማየት ትፈልጊያለች። ግን አሰልጣኙ አራት የፕሪሚየር ሊግ ጨዋታ ብቻ ነው እስካሁን ድረስ ያስጀመረው። በሁሉም ጨዋታዎች የሆነ የሚገርም ኢምፕሬሽን ፈጥሯል። ለብራዚል የብራዚል መለያ ይከብዳል አይደለም ለቬኒሽስ አሁን። የቬኒሽስ እንደዚህ መቸገር ብዙ ሎጂክ ያለው አይመስለኝም። ከባድ ነው ለብራዚል መጫወት ራሱ። በዛ ታሪክ ፔሌ ተጫውተዋል፣ ሮናልዶ ተጫውተዋል። ስንቶቹን ትልልቅ ብራዚልያን ትጠሪያለች። ሁሌ የታሪክ ሸክም አለ ለብራዚል መጫወት እና ተጫዋቾች ከጫና ነጻ አይሆኑም ለብራዚል ሲጫወቱ። አዲሱ ነይማርን ቢያንስ የመሆን ኃላፊነት አለበት። ነይማር ያለም ዋንጫ ያሸነፈ ተጫዋች አይደለም፣ ግን የቅርብ ጊዜ ብራዚል ትልቁ ተጫዋች እሱ ስለሆነ ቴክኒካዊ ምክንያት አለው፣ ግን ኢሞሽናል ፋክተርም አለው። አሁን ኤስቴቫ በአስር ጨዋታ አራት ጎል ሲያስቆጥር የተረዳሁት ነገር ያንን ለብራዚል የመጫወት የኃላፊነት ጫና አለ አይደለም። ያንን አያስበውም ማለት ነው። በአእምሮ በጣም ጠንካራ ነው ማለት ነው። ይሄ ደግሞ ከ አስራ ስምንት ዓመት ተጫዋች ያልማት ኮመን አይደለም። ብዙ ጊዜ አታይም እንዲህ አይነት በጣም ጠንካራ ሜንታሊቲ፣ ደግሞ ትልልቅ ጎሎች። አሁን ለብራዚል በቀደም ጎል አስቆጠር፣ ልክ ነው የወዳጅነት ጨዋታ ነው። ለቼልሲ የመጀመሪያውን ጎል ሲያስቆጠር ግን በሊቨርፑል ጨዋታ በዘጠና ምናምነኛው ደቂቃ ላይ ነው ጎል ያስቆጠረው። ያ ጎል ምናልባት የቼልሲ ደጋፊዎች በዚህ ስሜት በጣም ትልቅ ኢሞሽን ክላይማክስ የደረሱበት ጨዋታ ነው ማለት ይቻላል። ከአያክስ ጋር ባለፈው በነበረው የቻምፒየንስ ሊግ ጨዋታ በሰፊ ውጤት ሲያሸንፉ ግሩም ነበር። ወልቭስ ላይ ያስቆጠረው ጎል በጣም ግሩም ነው። በቀደምም እንዲሁ በፕሪሚየር ሊግ ከወልቭስ ጋር በነበረው ጨዋታ ተቀይሮ ገብቶ የሆነ መታት ለማሳየት ደቂቃ ብቻ ነበር ያስፈለገው። ለዋው ፔድሮ ያንን አሲስት የሰጠው እሱ ነው አራት የፕሪምየር ሊግ ጨዋታ ብቻ ነው የጀመረው ስድስቱን ተቀይሮ ገብቶ ነው የተጫወተው። ግን አንድ የፕሪምየር ሊግ ዌብሳይት ላይ ያየሁትን አንድ ቁጥር ልንገርሽ። ለምሳሌ በዚህኛው የውድድር ዘመን በኤክስፔክትድ አሲስት የሚባላል፣ እኔ እንዲያውም ከአሲስት የበለጠ ኤክስፔክትድ አሲስት የበለጠ ስለ አንድ ተጫዋች የመፍጠር አቅም ይናገራልላሉ። ምክንያቱም አንቺ አሲስት ታደርጊያለሽ፣ ተጫዋቹ ካልጨረሰው አሲስት ተብሎ አይመዘገብም። ግን ኤክስፔክትድ አሲስት ከሆነ ግን ኳሱ ቢቆጠርም ባይቆጠርም ያንቺን የመፍጠር አቅም ግን ለመመዘን ይጠቅማል። እና አሁን በዚህኛው የውድድር ዘመን ዜሮ ነጥብ አራት ሰባት ኤክስፔክትድ አሲስት ያስመዘግባል በዘጠና ደቂቃ። ይሄ ማለት በፕሬምየር ሊግ አንደኛ ያደርገዋል፣ የተጫወተባቸውን ደቂቃዎች፣ በነዛ ደቂቃዎች የፈጠራቸውን የጎል እድሎች ጥራት በመመዘን ካየን አራት ጨዋታ ብቻ ስለሆነ የጀመረው ሳምፕል ሳይዛችን በጣም ትንሽ ነው። ግን በዛች በዘጠና ደቂቃ ፋክተር ብናደርጋት በፕሬምየር ሊግ አንደኛ ፈጣሪ ነው ማለት ነው። በዘጠና ደቂቃ የተጋጣሚ ቡድን ሳጥን ውስጥ ብዙ ጊዜ በመገኘት ከአርስናል ኖኒ ማድዌኬ ቀጥሎ ሁለተኛው ተጫዋች ነው። ስለዚህ አደጋ በሚፈጠርበት ሰፈርም የሚገኝ አይነት ከቼልሲ ሌሎቹ የክንፍ ተጫዋቾች ብቻ ሳይሆን ከፕሪምየር ሊግ ሌሎች ተጫዋቾችም ጋር ሲነጻጸር በጣም ተስፋ የሚሰጡ ቁጥሮች ያሉት ተጫዋች ነው። በተለይ እንዳልኩት አዲስ ክለብ በተደጋጋሚ የተጫዋቾች ተርኖቨር ውስጥ በሚያልፍ ብዙ የስኳድ ለውጥ በሚያደርግ እስካሁን ድረስ በትክክል ሙሉ አይደንቲቲውንና ዓላማውን ለመለየት የሚቸግር ቡድን ነው። ቼልሲ ከሮማን አብራሞቪች መልቀቅ በኋላ ምንም እንኳ መልክ እየያዘ የመጣ ቢሆንም አዲስ ሊግ ነው። የበለጠ ፊዚካል ነው። ከብራዚል የበለጠ ፈጣን ነው። አየሩ በጣም ቀዝቃዛ ነው። ገና ምኑን አየህ! ገና ዲሴምበር ሲደርስ ደግሞ እያልኩት ነበር ይላል ማሬስካ፣ ይበርዳል ይላል አለጠዋጧት እየመጣ ከሞቃት ሀገር ነው የመጣው ስለዚህ ባህ እንትኑም ካልቸር ሾክ ነው። ባህሉን ቋንቋው ምኑም ግን እንደዚህም ሆኖ ቁጥሮቹ በጣም አስደናቂዎች ናቸው። እንዲያውም አንድ እንዳልኩት እዚሁ የፕሪምየር ሊግ ዌብሳይት ላይ በድሪብል፣ በተሳኩ ድሪብሎች፣ በኤክስፔክተድ አሲስት፣ በጎል እድል ፈጠራ፣ በሙከራዎች፣ በክፍት ጨዋታ በሚያደርጋቸው ክሮሶች፣ በተጋጣሚ ቡድን ሳጥን ውስጥ በሚነካቸው ኳሶች፣ በእነዚህ ሁሉ አንደኛ ነው። በዘጠና ደቂቃ ፋክተር ካደረግሽው ከቼልሲ ተጫዋቾች መካከል አሁን በዘጠና ደቂቃ ፋክተር ማድረግ የሚያስፈልገው አራት ጨዋታ ብቻ ስለሆነ የጀመረው የተጫወታቸውን ጨዋታዎች በዘጠና ደቂቃ ፋክተር ማድረግ ያስፈልጋል። ስለዚህ ግሩም ግሩም ተሰጥቶ ነው። እኔ ሜንታሊቲውንም አዲሱን ሊግ አዳብት ያደረገበትንም ለብራዚል ብሔራዊ ቡድን ሲጫወት የሚሰማውንም ከጫና ነፃ የመሆን ስሜትም ሳይ ነው በጣም የምደነቀው። ስለዚህ ከብራዚል ውስጥ እያለ ስለ እሱ ይነገር የነበረውን ነገር ትክክለኝነት ያረጋገጠ ነው። በእርግጥ አንድን ተጫዋች በ18 ዓመቱ ትልቅ ድምዳሜ ላይ መድረስ መድረስ ያስቸግራል። የውጣ ውረድ ጊዜ ነው። አሁን በእያንዳንዱ ጨዋታ ኮንሲስተንት መሆን ሊያስቸግራቸው ይችላል። ግን ምልክቶቹ ሁሉ በጣም ጥሩ ናቸው እና ኢንተርቴይነር ነው። አዝናኝ ተጫዋች ነው። በጣም የሚያዝናና ተጫዋች ነው እና ቼልሲ አንዳንድ ጊዜ እንደ አይነት እድለኞች ነበሯቸው። እድለኞች ናቸው በእንደዚህ አይነት አዝናኝ ተጫዋቾችን በማየት ዞላ፣ ሀዛርድ እንደ አይነት ተጫዋቾች ነበሯቸው። አሁን ደግሞ ከእነዚህ ተርታ የሚመደብ እግር ኳስን እንድና የምክንያት የሚሆን አይነት ተጫዋች ነው። ጆ ኮል፣ አሪየን ሮበን፣ ዳሚን ዳፍ እንኳ ይህን ያህል አርቲስቲክ